አገር በኢኮኖሚ የዘመነች አቅሟን እያሳደገች በሄደች ቁጥር የሰለጠነ የፖሊስ ሰው ኃይል ወቅቱን የሚመጥን የሚመራውን አባልና የሚሰራውን ስራ ጠንቅቆ የሚረዳ የፖሊስ አመራር ያስፈልጋል። ብቁ የሆነ የፖሊስ ኃይል ለማፍራት ደግሞ ሁሌም የአቅም ግንባታ ስልጠና ይግድ ይላል። የኢትዮጵያ ፖሊስ ዩኒቨርሲቲም ይህንን በመረዳት ከኢትዮጵያ ፌዴራል ፖሊስ ከአዲስ አበባና ከድሬዳዋ ፖሊስ ለተውጣጡ የስትራቴጂክ ከፍተኛና መካከለኛ አመራሮች በሶስቱ ዙር ስልጠና በመስጠት አስመርቋል። የአዲስ አበባ ፖሊስ ጉዞ ይቀጥላል። ሀገራችን ኢትዮጵያ ዛሬ ላይ እያደገች መምጣቷን ተከትሎ እድገቷን የሚመጥን የፖሊስ ኃይል ያስፈልጋል ሲሉ የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ዶክተር ታምራት ሙሉጌታ ይናገራሉ። ሀገር ስታድግ ሀገር ስትበለጽግ በዛ ልክ የሀገርን ሰላም፣ የሀገርን ደህንነት፣ የህዝብን ሰላም፣ የህዝብን ደህንነት፣ የልማት ተቋማትን ሰላም፣ የልማት ተቋማትን ደህንነት የሚጠብቅ የሚሸከም የፖሊስ ኃይል ያስፈልጋል። በሰው ኃይል የዳበረ የፖሊስ ተቋም ከመፍጠርን ባሻገር አገርና ህዝብን የሚመጥን የፖሊስ ኃይል ለማፍራት ለስትራቴጂክ ከፍተኛና መካከለኛ አመራሮች በሶስቱ ዙር ስልጠናዎች ተሰጥተዋል ሲሉ የአዲስ አበባ ፖሊስ ጠቅላይ መምሪያ ኃላፊ ኮሚሽነር ጌቶ አርጋውና ዶክተር ታምራት ተናግረዋል። እንግዲህ የዚህ ስልጠና ዋናው ዓላማ የነበረው ሰራዊቱን፣ ሁሉንም ሰራዊት በተለይ አመራሩን አንድ አይነት ምዕራፍ ላይ ማምጣት ነው። የሚመራውን ሰራዊት አውቆ እንዲመራ፣ የሚመራውን ስራ አውቆ እንዲሰራ፣ የሚመራውን ኦፕሬሽን አውቆ እንዲመራ በተለይ ምርመራ ያለው ሰው ሀብት፣ ያለው መከላከልም ያለው ወቅቱን የዋጅ ሳይንሳዊ እውቀት፣ ሳይንሳዊ ክህሎት እንዲኖረው እግረ መንገድም ደግሞ አመለካከቱንም ለማድረግ ነው። በዚህም ዩኒቨርሲቲያችን ከሪኩለም ቀርጾ መምህራንን መድቦ በራሱ አቅም ይህንን ሶስት ዙር ከዋና መምሪያዎች ጀምሮ አሁን ያለው ሰራዊቱን የሚሸከመው አመራር ድረስ አሰልጥኗል። የአመራርነት ሚና የፖሊስ አመራርነት ሚናውን በአግባቡ መወጣት የሚያስችል በሁሉም ተልኮቻቸው ላይ ያተኮረ በተሰጣቸው ስልጣን ላይ ያተኮረ ግን ደግሞ በሁሉም የአየር ንብረት ላይ ፖሊስ ሆኖ ወታደሩ መምራት የሚያስችል ቁመና የሚያስይዝ ስልጠና ነው። ይሄ በተለያዩ የአየር ንብረት በደጋውም በቆላውም የታየ ነው። የተለያየ ግዳጆችን ተልኮ አፈጻጸምንም ጭምር እንዴት መምራት እንዳለባቸው የተማሩበት ስለሆነ በአጠቃላይ ለኛ የተለየ ትርጉም አለው። በአዋሽ ሰባት በሚገኘው የኢትዮጵያ ፖሊስ ዩኒቨርሲቲ የአመራርና አቅም ግንባታ ማዕከል ለ ለሶስተኛ ዙር ስልጠና የወሰዱ የስትራቴጂክ ከፍተኛና መካከለኛ አመራሮች በበኩላቸው በአካልና በአእምሮ እንድንጎለበት ለማድረግ አስቸጋሪና ፈታኝ የሆኑ የተለያዩ ስልጠናዎችን ወስደናል ሲሉ ገልጸዋል። ስልጠናው በጣም በጣም ቻሌንጂንግ የሆነ ስልጠና ነበረ። እኔ እስከ ዛሬ በረጅም አመት አገልግ ያለውኝ ብዙ የተለያየ ስልጠናዎችንም ሰልጠኛለውኝ። ነገር ግን የዚህ ስልጠና ከፍተኛ ግንዛቤ እውቀት በአይምሮም ሆነ በአካል ራሳችንን እንድናበቃ እያደረገ ከፍተኛ ቻሌንጅንግ የሆነ ስልጠና ነው። መልካም ምድሩ የአየር ንብረቱ የተለያየ ጫናዎች አሉት። ነገር ግን ምንም ሳይበግረን በብቃት የተሰጠነውን ስልጠና በብቃት ተወጥተናል ማለት ነው። ይህ ስልጠና ያው ሲጀመርም ፖሊስ ያለበትን ጋፕ ምንድን ነው የሚለውን ለይቶ የነበሩት ክፍተቶችን ለማስተካከል ና የበለጠ የተሻለ ፖሊሳዊ አገልግሎት ለመስጠት ታስቦ የተዘጋጀ ስልጠና ነው። በስልጠናውም የአእምሮ ዝግጅት፣ የአካል ብቃትና የተለያዩ የአመራርነት ስልጠናዎችን ወስደናል። ተለያዩ ቦታዎች ነው የወጣ ነው። የፌዴራል ፖሊስ አለ፣ የአዲስ አበባ ፖሊስ አለ፣ የድሬዳዋ ፖሊስ አለ። ከዚህ ጋር ተያይዘው እነዚህ ስልጠናዎች በተለይ ከጸንቶ ከመቆየት ጋር ና በተለይ አሁን ላይ እያጋጠሙ ያሉ የሽምቅ ጸረ ሽምቅ ውጊያዎች ጋር ተያይዘ ያሉት ነገሮች አካባቢው ላይ በመሆን እንዴት መቋቋምና እንዴት መምራት አለብን የሚለውን ነገር በጣም በሰፊው እውቀት ያገኘንበት። ስልጠና ያለው አጠቃላይ ደግሞ አካባቢውን መልክዓ ምድራዊን ያለውን ወይዘር ከመለማመድ አንጻር እንደምታየ በዚህ ቦታ ላይ በጣም ሞቆታማ ነው። ከዚህ በኋላ የሚመጡ አየር ንብረቶች ተቋቁመ ለመስራት ወይም ስልጠና ለመምራት በጣም ከፍተኛ አስተዋጽኦ ያደረገበትና ትልቅ ልምድ ያገኘንበት ብዬ ነው ማስበው። በስልጠናዎቹ በጣም ቻሌንጅ የሚባለው አንድ አመራር እንዴት መምራት እንዳለበትና ከታች ላሉ አባላት ወይም ደግሞ ተማሪዎች ምን አይነት የመሪነት ጥበብን በመከተል ምን አይነት አመራርነትን መስጠት መቻል እንዳለበት የተማርንበት። ሁለተኛ ደግሞ አንድ መሪ ማዘዝ ብቻ ሳይሆን ታች ወርዶ ስራን በተገቢው እየሰራ መምራት እንዳለበት ማሳየት፣ እያሳየ መምራት እንዳለበት የተማርንበት ስልጠና ነበር። በኢትዮጵያ ፖሊስ ዩኒቨርሲቲ የአመራርና አቅም ግንባታ ስልጠና መምሪያ ኃላፊ ኮማንደር ፍቃዱ ጌታቸው፣ ሰብአዊነት የፖሊስ መመሪያ ሲሆን የሰው ዘርን እኩል የሚያገለግል ማህበረሰቡ ያለምንም ስጋት በተለያዩ ሀገራዊ ልማቶች ላይ ተሳትፎ እንዲያደርግ በእውቀት የታገዘ ፖሊሳዊ ስራ ሊሰራ ይግድ ይላልና ይህ የፖሊስ ስራ በእውቀት የዳበረ እንዲሆን ለማስቻል የኢትዮጵያ ፖሊስ ዩኒቨርሲቲ የተቋሙን ዓላማ ከግብ ለማድረስ እና የሰው ኃይል ብቃትን ለመገንባት የተለያዩ ስልጠናዎችን እየሰጠ ይገኛል ብለዋል ማረሰ። ከወንጀል ስጋት ነፃ ሆኖ በልማት ተግባራት ላይ እንዲረባረብ ፖሊስ ወንጀልን በእውቀት በመከላከል የልማት መሪነቱን ሚና በሚገባ መጫወት መቻል አለበት። ይህ በደግነት የመጠበቅና በሰብአዊነት የማገልገል ተልእኮውን በብቃት ለመፈጸም እንዲችል የኢትዮጵያ ፖሊስ ዩኒቨርሲቲ የተቋሙን ተልእኮ እና ራእይ ከግብ ለማድረስ የተቋሙን የሰው ኃይል ብቃት ለመገንባት የተለያዩ ስልጠናዎችን እየሰጠ ይገኛል። ይህ ለስትራቴጂክ ከፍተኛና መካከለኛ አመራሮች የተሰጠው ጽናት 21 በሚል ስልጠናውን የሚመጥን ስያሜ የተሰጠው የፖሊስ አመራር ስልጠና በሶስት ዙር እንዲሰጥ የተደረገ ሲሆን በዚህ የ21 ቀን የስልጠና ቆይታም 21 የንድፈ ሐሳብ ትምህርቶችን ለ74 ሰዓት በተግባር ልምድም በተመሳሳይ ለ74 ሰዓት የተሰጠ ሲሆን ከዚህ ውስጥ 40 ሰዓቱ በምሽት የተሰጠ ስልጠና ነው። አጠቃላይ ስፖርታዊ እንቅስቃሴያቸውና የአካል ብቃት በማዳበር ረጅም ርቀት መጓዝ በሚያስችል በፈተናዎች፣ በዝናብ፣ በሙቀት፣ በአየር ንብረትም ውስጥ ሆኖ ተልእኮ መፈጸም በሚያስችል ደረጃ ነው የሰለጠኑትና በዚህ ምክንያት አመራሮቹ ከዚህ በፊት የሰለጠኑት ወደ መጡበት አካባቢ ሄደው በተልእኮ አይተናቸዋል። ከፍተኛ ውጤት ነው ያያ እጅግ በጣም የሚያበረታታ ውጤት ነው። በወንጀል መከላከሉም ምርመራም ላይ እጅግ በጣም ተነሳሽነት የጨመረ ባሳለፍ ነው። የበዓል አከባበርም ወቅት ያየ ናቸው። ትልቅ መሻሻሎች ነው ያሉት ና ፖሊሱ ለረጅም ጊዜ በቢሮና አካባቢ ከመቆየቱ የዚህ የማንቂያ ስፖርቶች የስፖርታዊ እንቅስቃሴዎች አልፋፎ በተልእኮ መደራረብ ምክንያት የነበሩ መቆራረጦችም ጭምር የተሻገረ ስለዚህ ሁሉም ራሱን የለካበትና ለቀጣይ ብቃቱን ሊያሳድግ የሚችል በጣም ተነሳሽነት የፈጠረ ነው። በመደበኛ አፈጻጸም በጣም ከፍተኛ ምርታዊ በሚባል ደረጃ ውጤት አምጥቷል። ከፍተኛ የሆነ በወትሮ ዝግጁነትም በአጠቃላይ የሰራዊቱን በመምራት ደረጃ የመጣ ውጤት ከፍተኛ ነው። ወንጀል መከላከሉም፣ በተመሳሳይ ምርመራም አካባቢ በሌሎችም ዘርፎች ባለፈው የሰለጠነው አመራር እጅግ በጣም በዚህ ቻሌንጅ ውስጥ በማለፋቸው ግዳጃቸውን በብቃት እየተወጡ እንደሆነ ባሳለፍነው ሁለት ወራት ከስልጠና በኋላ በነበሩ ጊዜያት ተመልክተናል ማለት ነው። ስልጠናው የተሻለ አመራርነት ብቃትና ብስለት እንዲኖረን አድርጓል የሚሉት የሶስተኛ ዙር የስትራቴጂ ከፍተኛና መካከለኛ አመራር ሰልጣኞች፣ ይህ በቀጣይ ተጠናክሮ መቀጠል ይኖርበታል ብለዋል። ሙሉ ወታደር እንደሆን ያደረገኝ ስልጠና ነው ማለት ይቻላል። በተለይ ደግሞ አዲስ አበባ ፖሊስ አብዛኛውን የከተማ ወንጀልን የመከላከል ስራ ላይ ሞር ዲፔንድ ሆኖ ስለሚሰራ እንደዚህ አይነት መልክዓ ምድር አዲስ ነው። ይህ ስልጠና በስራ ላይ ያለ ስልጠና ሆኖ የአቅማችን እንድናጎለበት፣ የመምራት ብቃታችንን እንድናጎለበት፣ በአካልም እንዲሁም በትምህርት በክላስ ትምህርቶች የተለያዩ እውቀቶች እንድናገኝበት ተደርጓል። ወደ ስራችንም ስንመለስ ባለን ሁኔታ ባገኘነው እውቀት ከስራችን ያለውን አባል በየደረጃ ያሉትን እንድንመራ ጥሩ የሆነ ችሎታና ብቃት ፈጥሮናል ብዬ አስባለሁ። ቁጭ ብሎ ማዘዝ ላይ ብቻ መሰረት ያደረገ ስራ ሳይሆን ራስ ወርዶ ሰርቶ አሳይቶ ማሰራትን መሰረት ያደረገ ነው። ሁለተኛ፣ አሁን ባለው ትሬንድ አጠቃላይ ያለ የጸጥታ ነባራዊ ሁኔታ ጠንካራ ስራዎችን መስራት መቻል እንዳለብን የሚያሳዩ ነገሮች አሉ። እነዛን ነገሮች በደንብ ለመስራት ስልጠናው አንደኛ ፊዚካሊም፣ ሜንታሊም በጣም ጥሩ የሆነ እንትን ያገኘንበት ስልጠና ነበር ማለት እንችላለን። የተደራጁ ወንጀለኞችን እንዴት መቆጣጠር እንደሚቻል፣ የሽብር ወንጀሎችን እንዴት መያዝ እንደሚቻል፣ እንደዚሁም ደግሞ ከሽምቅ ጋር ተያይዞ የሚፈጸሙ ወንጀሎችን እንዴት መቆጣጠር እንደሚቻል ከስልጠናው በጣም በርካታ ትምህርቶችን ያገኘንበት ነበር።

ስልጠናዎች በተለይ ለፖሊስ በጣም አስፈላጊ ናቸው። የፖሊስ ስልጠና በጣም በብዙ መልኩ የአካል ብቃትንም የትምህርትንም የክላስ ትምህርትንም አጣምሮ መሰጠቱ በሁሉ ሁሉን ረገድ የሆነ ብቃት እንዲኖረን ያስችላል። ና እውነት ለመናገር የረሳ ናቸውን ስልጠናዎች እንደገና ደግሞ ስልጠና ናቸው። የማናውቀነውም ስልጠናዎች፣ አዳድስ ስልጠናዎች። የስልጠና አላማ አንደኛ ያለህን እውቀት ለማሻሻል ና አዳዲስ ትምህርቶች እንድታገኝ ቀደም ሲል ሰልጥኖ ደግሞ የረሳናቸውን እንድናስታውስ የሚያደርግ ስልጠና ስለሆነ ያን የሞላንበትና የተሻለ ብቃት ያዳበርንበት ስልጠና ነው። ይህ ስልጠና ለተቋሙ በጣም አስፈላጊና ጠቃሚ ነው የሚል እምነት አለኝ። እስከታች ድረስ ቢወርድም ጥሩ ነው የሚል ሀሳብ ነው ያለኝ። እነኚህ ስልጠናዎች በአጠቃላይ ስታመጣቸው በተለይ ጓዳዊ ፍቅርን ከመሰረት አንታ ትልቅ ትልቅ አስተዋጽኦ ያመጡ ሂደቶች ነው ያሉት። እንደገና ደግሞ የአመራር ኳሊቲ የምናይበት ነው። አጠቃላይ በየ ባለበት ቦታ ላይ የተለያዩ የአመራር ዘይቤዎች አሉ። የተለያዩ ልምዶችን እንደ ድሬዳዋ ያለ ልምድ አለ፣ እንደ አዲስ አበባ ያለ ልምድ አለ። ያን ልምድ ቀምረው አንድ ላይ አምጥተው ፖሊስ የሚባል ኢትዮጵያዊ የሚሸት ፖሊስና ኢትዮጵያ የሆነ ፖሊስ ለመገንባት ትልቁ አስተዋጽኦ ፈጥሮልናል የሚል ነገር አለ። ለቀጣይ ስራ በጣም ብዙ አስፈላጊ የሆኑ ስልጠናዎችን ትላንት ማናቃቸውን ስልጠናዎች ዛሬ ላይ ብዙ እንደ አዲስ አበባ ፖሊስ በጣም በከፍተኛ ሁኔታ አቅም የሚፈጥር ነው። እኛም ቀጣይ ደግሞ ከስሮቻችን ያለውን ከወትሮ ዝግጁነት አንስቶ እስከ አካል ብቃት የአይምሮ ዝግጁነት በማንኛውም ጊዜ በማንኛውም ሰዓት ወታደር ተዘጋጅቶ ራሱን አብቅቶ በአይምሮም በአካልም ብቁ ሆኖ እንዲገኝ የሚያደረግ ስልጠና ነው። ይሄ ስልጠና ግን አንዴ ለሁለት የሚቆም ሳይሆን ቀጣይነት ተከታታይነት ያለው ስልጠና ቢሆን የተሻለ ነው ብዬ አስባለሁ። ስልጠናው በዚህ የሚያበቃ አይደለም ያሉት ኮሚሽነር ጌቱ በቀጣይ የቀሩ የፖሊስ አመራርና አባላት ስልጠናውን እንዲወስዱ ይደረጋል ሲሉ ገልጸዋል። ሁሉም መሰልጠና አለበት። ስለዚህ የዚህ ኤክስቴንሽን የሚሆነው በኮሌጅና አሁን በመደበኛ ስልጠናዎቻችን እያንዳንዱ ጊዜ ገደብ በየክፍለ ከተማው በዚህ በተመሳሳይ መንገድ የዚህ ሀርድሽፕ ቻሌንጅ ወይም ደግሞ የደዚህ አይነት ቻሌንጆቹን መውጣት የመቻል ረጅም ርቀት የመሄድ የተለያዩ ጉዳዮችንና ተልዕኮዎችን መወጣት በሚያስችል ደረጃ ይሄ ካሪክለም በቀጥታ ወደ ራሳችን ወስደን የቀሩትን አመራርና አባላት በየደረጃው እንዲሰለጥኑ ለማድረግ ዝግጅት ጨርሰናል። ማለት ሀገርና ሕዝብን መጠበቅ መታደልም መመረጥም ጭምር ነው። ሁላችንም የፖሊስ አመራርና አባላት ራሳችንን በማዘመን በእውቀት በማዳበር የተሻለች ሰላማዊ የሆነች ሀገር እንፍጠር። ይሄ አሁን የዚህ ስልጠና ስኬቱ የሚለካው በመደበኛ ተልዕኮቻቸው የሚያመጡት ውጤት ነው። ማለት መደበኛ ተልዕኮቻቸው ማለት ጣቢያ አዛዡ ጣቢያ አካባቢ ወንጀል መከላከል አለበት። ወንጀል የተፈጸመበትንም እንደዚህ መርምሮ ውጤት ማስገኘት አለበት። ትራፊኩን በተመሳሳይ ሌሎችም ድጋፍ ሰጪ አስተዳደር ልማት ምንላቸው ዘርፎችም ላይ ኮሌጅም ላይ በዚህ አመራር ውስጥ በዚህ ስልጠና ውስጥ ያለፉ በሙሉ ከዚህ ስልጠና በኋላ ራሳቸው ምን ውጤት አመጣም ብለው መጠየቅ ነው። እኛም ውጤት እንጠብቃለን፣ እነሱም ለዚህ መዘጋጀት አለባቸው ነው ዋና መሰረታዊ ነገሩ። ስለዚህ የሰልጠሉትን በተግባር ማሳየት አለበት። ዓለም እንግዲህ አንድ መንደር ሆናለች ሲባል ብዙም ብሎ በወሬ አይደለም እና ግሎባላይዜሽን በጣም እያደገ ስለመጣ በቴክኖሎጂም በተለያዩ በእውቀቶች በማዳበርም የተለያዩ ፖሊሳዊ ስልቶችንም በማዳበር ዘመኑ የሚፈልገው አመራር ሆኖ መገኘት ያስፈልጋል። ለዛ ደግሞ ይህ ስልጠና ከፍተኛ አቅም ፈጥሯል። ና አባላትን አመራርን ሲመሩ በተማሩት ልክ በእውቀት በክሎትና በችሎታ መምራት በችሎታ በመዘን ና በተለያዩ ሁኔታዎች ላይ እየገነቡ መሄድ አስፈላጊ ነው። ፖሊስ ቅድሚያ የሚሰጠው ለሀገሩ ሰላም ለሀገሩ ደህንነት ነው። ህይወቱ የሀገርን ነው። ህይወቱ የህዝብ ነው ኑሮው የሀገር ነው ኑሮው የህዝብ ነው ከቤቱ ሲወጣ መስዋዕት ለመሆን ለሀገሩ ለህዝቡ ለመሞት ነው የወጣው ስለዚህ ቅድሚያ የሚሰጠው ቅድሚያ የሚያስፈልገው ቅድሚያ የሚሆነው የሀገሩ ሰላም የሀገሩ ደህንነት የህዝቡ ሰላም የህዝቡ ደህንነት ነው ሁለተኛ ቅድሚያ የሚሰጠው ደግሞ የጓዶቹን ደህንነት ነው አብረውት የሚታገሉትን አብረውት የሚሰሩትን አብረውት የሚያገለግሉትን ጓዶቹን የመጠበቅ የመከለል ግዴታ አለበት። ቤተሰቡና ራሱ የሚመጡት ሶስተኛ ላይ። ስለዚህ ይህንን ግንዛቤ ውስጥ ከተን መጀመሪያም፣ ከቤት ስንወጣ ከሀገር ስንወጣ ለመሰዋት መስዋዕት ለመሆን መስዋዕት እንደወጣን አስበን ውስጣችን ያሉ የማይሆኑ አመለካከቶችን አስተሳሰቦችን በማስወገድ ለአንድ ሀገር ለአንድ ህዝብ